መጽሐፈ ጦቢት ምዕራፍ ዘጠኝ ጦቢያም ሩፋኤልን ጠርቶ፣ አንተ ወንድሜ አዛሪያ፣ ሁለት ብላቴኖች ይዘህ ግመሎችንም ጭነህ የሜዶን እጣን ወደ ምትሆን ወደ ራጊስ ከገባኤል ቤት ሄደህ አንድ መክሊት ብር አምጣ አለው። እርሱም ወደ በዓሉ ጥራው፣ ይህ በዓሉ ሳያልቅ እንዳልወጣ ራጉኤል አምሎኛልና አባቴ ግን ቀን ይቆጥራል፣ ብዘገይም ፈጽሞ ያዝናል፣ አለው። ሩፋኤልም ሄደ፣ በገባኤል ቤት አደረ፣ ደብዳቤውን ሰጠው። እነዚያም እቃዎች በማህተማቸው አምጥቶ ለሩፋኤል ሰጠው። አንድነት በጠዋት ገዝግዘው ሄዱ፣ ወደ ሰርጉም ደረሱ። ሩፋኤልም ያን ብር ባመጣለት ጊዜ ጦቢያ ሩፋኤልን መረቀው።